አንዱን ችግር ተወጣሁት ሲል ሌላኛው ችግር ላዩ ላይ ይጠመጠማል። ስር የሰደደ ችግሩ ከላዩ ላይ አልወርድበት ብሏል። የአማራ መዳኛ ክንዱ ቢሆንም ክንዱን አዝለውታል። ዛሬን አለፍኩ ተሻገርኩ ሲል ነገ ጨለማ ሆኖ እየጠበቀው ነው ጣቶቹ ጦሮቹ ሁሉ

የግዕዝ ትምህርት ጀመርኩ የሚል መርሃ ግብር በመንግስት ሲነሳ ዙሪያውን የከበቡት ዋሃብያውያን አማርኛ ተናጋሪ አማራ ያልሆኑ ሞላው ሙስሊምን የማይወክሉ ጥቂት ሰዎች በህጻናት አንደበት ሁሉ ገብተው የተንኮል ቀማሪ ደብተራ ጠንቋይ መተተኛ እየተባለ ህዝብ እንደ ህዝብ በአደባባይ ሲሰደብ አማራ ነውና አንገት ደፍቶ አልፏል ትናንት አማራ የገባበትን የሁልና ትግር በጦር ክንድ ያስጠብቃለሁ ብሎ በተለያዩ አካባቢዎች በወጣቶቹ አማካኝነት ጦርነት ውስጥ ገብቶ ትግል ላይ እንደነበረ እየታወቀ ጦርነት ክፉ ደግ ነገር መኖሩ በይፋ እየታወቀ ባለፈው በህዋ ጦርነት እንኳ እና ነጃሽ መስጊድን ጨምሮ በርካታ ቤተክርስቲያናትና መስጊዶች ውድመት ሲደርስባቸው አንገቱን ደፍቶ የነበረ ማህበረሰብ ከዚያም አልፎ በወለጋ በርካታ ሙስሊም ህዝብ ወንድሞቻችን አማራ በመሆናቸው ብቻ በዚህም ወሎዬው አማራ በመሆናቸው በግፍ ሲታረዱ፣ ሲጨቆኑ፣ ሲገደሉ፣ ሲፈናቀሉ አለው ያላለ ወሃቢያውያን መካነ ሰላም ላይ ሁለት አይሚን አራት ሙስሊሞች ተገደሉ። ለዚሁም አማራ ለዚሁም የኛ የሆኑ ሞቱ ተብሎ ገዳዩ ማን ነው? እንዴት ነው የተገደለው? እንዴት ነው የሞቱት? ለምንድን ነው የገደሉ የተገደሉት? ጥፋት ነበረባቸው ወይስ ገዳያቸው ጥፋተኛ ነው? ማን ነው ገዳዩ? እንዴት ነው የገደላቸው የሚለው ሳያጣራ አማረኛ ተናጋሪ ሙስሊሙን ማህበረሰብ የማይወክል

መሬቱ ጦም እያደረ በረሃብ እየተሰቃየ ራብ አለንጋ እየገረፈው አማራው እርስ በእርሱ እንዲበላላ ሚሊሻውን፣ ልዩ ኃይሉን፣ አድማ ብተናውን አማራው አማራ የሆነው ልዩ ኃይል፣ መከላከያ፣ አድማ ብተና፣ ሚሊሻ አማራውን ፋኖ እንዲወገው አስተላለፍ ተሰርቶ እርስ በእርሱ እየተላለቀ አንድ ቤት አንዱ ገዳይ፣ አንዱ አስገዳይ፣ አንዱ በፋኖ በኩል ሌላው በመከላከያ ወይም በሚሊሻ ሁለት ድንኳን ጎረቤት አማቾች አብረው እንዳይወሉ ተደርጎ በአንድ በኩል አስገዳይ በሌላ በኩል ገዳይ ሁለቱም የራስ ሰው ነውና የራስን ለቅሶ የራስን ቀብር እያለቀሱ ዋይ እያሉ ሟች አማራ ገዳይ አማራ ለዚያውም የሥጋ ዝምድና ያላቸው ለዚያውም በደም የተሳሰሩ ለዚያውም ቤተሰብ የሆኑ አማራ ራስ በራሱ እያለቀ ገዳይ አስገዳይ ልጆቹን ቤተሰቡን በጥሩ ህይወትና በተደላደለ ኑሮ ላይ አድርጎ በሀገር ውስጥ የተሻለ ሁኔታ በውጭ ሀገር የተመረጠ የትምህርትና ሕክምና እያገኘ አማራው የሚበላው የሚጠጣው አጥቶ አንገቱን ደፍቶ በረሃብም በጥይትም እንዲያልቅ ተፈርዶበት ሁለት ድፍን አመታት እርስ በርሱ እየተባላ ሁለት ድፍን ዓመታት ሶስተኛው የዛው። በዚህ መካከል አመራሮች እንመራችኋለን፣ እናስተዳድራችኋለን ተብለው ከዚያው ከራሳቸው ክልል ከራሳቸው አካባቢ ተወልደው ወጥተው ህዝቡን እያስተዳደሩ የራሳቸውን ህዝብ የራሳቸውን ቤተሰብ ያክስት ያጎት ልጅ እየገደሉ እያስገደሉ እያፈናቀሉ። ህይወት ብለው ይዘውታል። ለአብነት ብናነሳ ባለፈው በድሮን ጥቃት ከሁለት መቶ በላይ የሚሆኑ ወጣቶች በመንግስት በኩል ጽንፈኛ የተባሉ ፋኖች ተብለው የተፈረጁ በህዝቡ በኩል ልጆቻችን ንጹሃን ተብለው የተለቀሰላቸው በምስራ ጎጃም ዞን በጎንጫ በናርችና ወቃ ወረዳ በመስኪን ጥሩና የክልሉ ረሰመሳ አረጋ ከበደ ሁለቱም በተወለዱበት አካባቢ ሲያልቁ፣ በመንግስት በኩል ጽንፈኞች ናቸው፣ በህዝብ በኩል ልጆቻችን ናቸው ተብሎ ተለቅሰው ተለቅሶላቸው ተቀበሩ። የወረደው አመራር ጽንፈኛ ናቸው፣ ጽንፈኛ ናቸው ደጋግሞ ነው የተናገሩ። የሚያስተዳድሩት ማህበረሰብ ውስጥ መርጠው ማስተዳደር አይቻልም። ጥፋትን መሸፋፈን ስም መስጠት፣ ሟቾቹን ስም መስጠት ነው ትልቁ ያያዙት ዋና ነው። በዚህ መካከል የሚያልቅ አለ እንዲሁኑ የአማራ ሕዝብ ሀገር ጠባቂው፣ ሀገር ወዳዱ ከባንዲራዬ ከሀገሬ የሚበልጥ የለም የሚለው የአማራ ሕዝብ በጥቂት አመራሮች የተሳሳተ አመለካከት መከራ ከገባ አመታት እየተቆጠሩ አመታት እያለፉ ነው። በዚህ ጊዜ ውስጥ ብዙ ነገር ታዝበን ብዙ ነገር ታይቶ ብዙ ነገር ተሆኗል። በዚህ መከራ ጊዜ ውስጥ ለሚያልፈ ጊዜ የማያልፍ ነገሮች እየተደረጉ ይሄ መከረኛ አማራ ለቅቅቱ ታውጣ አገር ወዳዱ አገር ጠባቂው ለባንዲራው ለከሙዋቹ አማራ በራሱ አመራር ባንዳ ተብሎ ባበራ ከፈ የልጆቹ አማራ እንደ ሕዝብ አማራው ተራራው የአገር ዋልታ መሰረቱ ምሰሶው ባንዳ ባንዳ ተብሎ እየተፈረጀ መፈረጃ፣ ግድያ፣ መፈናቀል፣ መገደል፣ መሰደድ በራሱ ልጆች። ይሄ ነው እንግዲህ የአማራ ጣፍንት ነው። አማራ ያገጠመው መከራ ብዙ ነው። እነ ፕሮፌሰር አስራት ብለዋል።